ስለ ጌታ ትንሣኤ ነገሌ አይተውታል እያለ መዘርዘርን መረጠ። ዳግም በሚመጣበት አካል የተገለጠላቸው ምንኛ የታደሉ ናቸው! የቤተ ክርስቲያን ታሪክ ጸሐፍት እንደሚሉት አቡነ ተክለ ሃይማኖት አይተውታል፣ አቡነ ገብረ መንፈስ ቅዱስም ተመልክተውታል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ከሁሉ በላይ ጭንጋፍ ለምሆን ለእኔ ታየኝ። ቅዱስ ጳውሎስ ለቆሮንቶስ ምእመን ስለ ጌታ ትንሣኤ ማስረጃ እያቀረበ ነው። በዚያ ዘመን ለጌታ ትንሣኤ ማስረጃ ስትጠየቅ በማቴዎስ ወንጌል እንዲህ ይላል ብለህ እንዳትጠቅስ፣ ገና ወንጌል አልተጻፈም። ቢጻፍም ማቴዎስ በሕይወት እያለ በቃሉ መመስከር ሲችል ጽሑፉን ማስረጃ ማድረግ አያስፈልግም። ስለዚህ ለመነሳቱ ማስረጃዎች ከተነሳ በኋላ ያዩት ሰዎች ነበሩ። በሕይወት ያሉት የዐይን ምስክሮችን መጥቀስ ይቻላል። የዐይን ማኞች ምስክርነት ከጽሑፍ በላይ የታሪክ ማስረጃ ነው። ስለዚህ ጳውሎስ ስለ ጌታ ትንሣኤ ነገሌ አይተውታል እያለ መዘርዘርን መረጠ። ጌታ ከተነሳ በኋላ እንደ ቀድሞ ለሁሉ አልታየም። እርሱን ለማየት የተገባቸው ጥቂት፣ ወደ ሺ የሚጠጉ ሰዎች ነበሩ። በማኅበር ያዩታሉ፣ በግል ያዩታሉ። ያዩት ነገር ወንጌል የሆነላቸው ብፁዓን ዐይኖች ያሏቸው እንዴት የታደሉ ናቸው! የተሰቀለውን ተነስቶ ያዩት ናቸውና፣ ዳግም በሚመጣበት አካል የተገለጠላቸው ምንኛ የታደሉ ናቸው! ከመድኃኔ ዓለም አፍ ተቀብለው ኪዳን ያደረሱ የጌታን ቅዳሴ ተቀብለው ያስቀደሱ ናቸውና፣ የትንሣኤው ማግስት ምስክሮች እንዴት የታደሉ ናቸው ቢሞቱም እንኳን መነሳታቸውን በጌታ ትንሣኤ አይተው ደስ ብሏቸው ያንቀላፉር ነርሱ ምንኛ የታደሉ ናቸው ቅዱስ ጳውሎስ በወንጌል ከተጠቀሱት ከነ ኬፋ በተጨማሪ ለይቶ ጌታን ለማን ለማን እንደ ታየ ገለጸ ለያዕቆብ ታየ ብሎ የእልፍዮስን ልጅ ለይቶ ጠቀሰው የቤተ ክርስቲያን ታሪክ ጸሐፍት እንደሚሉት ይህ ሐዋርያት ከሌሎች በተለየ የጌታን ትንሣኤ ሳላይ እህል አልቀምስም ብሎ የተሳለና አክፍሎትን የጀመረ ነበረ እና ጌታ ለይቶ ክብሩን አሳይቶታል። ከዚያም ለአሥራ ሁለቱ ታየ ብሎ የጌታን ድኅረ ትንሣኤ አስተሪዮ ዘረዘረ። እኔ ማለት የማይወደው ትሑቱ ቅዱስ ጳውሎስ ከሁሉ በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ አለ ቅዱስ ጳውሎስ። ስለ ጌታ መነሳት ምስክሮች ብሎ ሌሎቹን ከዘረዘረ በኋላ ከሁሉ በላይ ጭንጋፍ ለመሆን ለእኔ ታየኝ ብሎ ተናገረ። ክርስቶስ ተነስቷል ወይ ብለው ሲጠይቁ፣ አዎ ተነስቷል ነገላ የተውታል ብለ ዘርዝረ ከሁሉ በኋላ ለእኔም ታየኝ ብለ እንደ ጳውሎስ መናገር መቻል እንዴት ያለ መታደል ነው! ወዳጄ ሆይ ክርስቶስ መነሳቱን ታምናለ። ልክ ለብዙዎች ታይቷል። አንተስ ከሁሉ በኋላ ለእኔም ታየኝ ማለት ትችል ይሆን? ጌታ ከተነሳ በኋላ ላለፉት ሁለት ሺህ ዓመታት ለብዙዎች ታይቷል። ብዙዎች ቅዱሳን አይተውታል። ቅዱስ እስጢፋኖስ አይቶታል። ቅድስት አርሴማ አይተዋለች። ቅድስት ክርስቶስ ሳምራም አይተዋለች። አቡነ ተክለ ሃይማኖት አይተውታል። አቡነ ገብረ መንፈስ ቅዱስም ተመልክተውታል። አባ ጳኮሚስ በእምባ ተመልክቶታል። ሁሉም ቅዱሳን ብዕር ቢሰጣቸው ከእምባ ጋር ከሁሉ በኋላ ለእኔም ታየኝ ብሎ ይጽፉ ነበረ። ይህንንም የትንሣኤውን ማስረጃ ዝርዝርም ይቀጥሉ ያስረዱ ነበረ። ቅዱስ ኤፍሬም ሶርያዊ በበረሃ ሲጸልይ አይቶት ነበርና ሰው ባገኘ ቁጥር፣ ወቅቱ የፋሲጋ ሰሞን ባይሆንም እንኳን በፈገግታ ተሞልቶ ክርስቶስ ተነስቷል ብሎ ያበሰርና ሰላምታ ይሰጥ ነበረ። ጌታ ሆይ ለእኔ ለኀጢአተኛው የምትታየኝ መቼ ይሁን? ቸርነትህን አይቻለው ፍቅርህን አይቻለሁ። ብሩህ ገጽህንስ የማየው መቼ ይሁን? መች ደርሳለሁ? የአምላኬንስ ፊት መቼ አለው? እኔም እንደ ቅዱሳን ከሁሉ በኋላ ለእኔ ታየኝ ብዬ የተቀመጠውን ብዕር አንስቼ የምጽፈው መቼ ይሆን? አቤቱ ፊትህን ሻለው። አቤቱ ፊትህን ከኔ አትመልስ። የቀራኔው በግ ኢየሱስ ክርስቶስ ሆይ ውበትህን ልናየው እንመኛለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መልካም በዓል።